የትርክት ዕዳና በረከት ዳንኤል ክብረት 2016 ዓመተ ምህረት ታሪክ፣ የተመዘገበ ታሪክ፣ የታሪክ ጥናትና ትርክት ታሪክ የታሪክ አጻጻፍና ትርክት ያላቸውን አንድነትና ልዩነት መረዳት ትርክትን በሚገባ ለማወቅ ጠቃሚ ነው። ታሪክ የትናንትናውን የሰው ልጅ ጉዞ ስርዓታዊ በሆነ መንገድ ማጥናትና መሰነድ ነው። የዛሬውን የሰው ልጅ ህይወት የቀረጹ የትናንት ኩነቶች ጉዞ ስርዓት ባለው መንገድ ለማወቅና ለመሰነድ የሚደረግ ስርዓት ያለው አካሄድ ነው። ታሪክ በቀዳሚነት በማስረጃ ላይ ስለሚመሰረት ከጽህፈት መፈጠር በፊት ባለው ዘመን ቅድመ ታሪክ እየተባለ ይጠራል። የታሪክ ጥናት ማለት ከዛሬ አንጻር በሚጠየቅ ጥያቄ ትናንትን መመርመር ነው። ይህንን ምርምር ለማድረግ የተለያዩ መረጃዎች፣ ማስረጃዎች ያስፈልጋሉ። እነዚህ መረጃዎችና ማስረጃዎች ቃላዊ፣ ጽሁፋዊ፣ ቁሳዊ፣ ሁናዊ ሊሆኑ ይችላሉ። አንዳንዶች በወቅቱ የተዘጋጁ ናቸው። ሌሎቹ ደግሞ ቆየት ብለው የተጻፉ ወይም የተሰሩ ይሆናሉ። እነዚህን አንጥሮ መመርመርም ማጥናትም የታሪክ ጥናት ይባላል። የታሪክ ጥናትና ራሱ ታሪክ የተለያዩ ናቸው። ታሪክ የሰው ልጅ የትናንት እንቅስቃሴ ነው። ተመዘገበም አልተመዘገበም ሰው ታሪክ ይሰራል። ታሪክ የማይኖረው ሰው ሳይኖር ብቻ ነው። ነገር ግን ይሄ የሰው ልጅ የትናንት እንቅስቃሴ ሊመዘገብም ላይመዘገብም ይችላል። የታሪክ ጥናት የሚመሰረተው በማስረጃ ላይ በመሆኑ ያልተመዘገበ የሰው ልጅ ታሪክ ሊጠና አይችልም። ምዝገባውም ታስቦበት ይሁን ሳይታሰብበት ሊሆን ይችላል። ታስቦበት ማለት ሰዎች ታሪኮቻቸውን ለመመዝገብ ይሁነኝ ብለው የሚያሰናዷቸው ናቸው። አንድ ማህበረሰብ ታሪክ መስራቱ አይቀርም ላይመዘገብለት ግን ይችላል። አልተመዘገበም ማለት ደግሞ ታሪክ አልሰራም ማለት አይደለም። ይህ ሰው ልጅ ታሪክ መስራቱ አይቀሬ ነው። ችግሩ የሚገጥመው ግን ታሪኩን ከመሰነድ ላይ ነው። ለምሳሌ የስነ ጽሑፍ ሀብት ያልነበራቸው ህዝቦች ታሪካቸውን ላይሰንዱ ይችላሉ። እንዲህ አይነቱን ችግር የሚፈታው ደግሞ የታሪክ ጥናት ነው። የታሪክ ጥናት ሳይንሳዊ መንገዶችን በመጠቀም በሰው ልጅ የትናንት ጉዞ ላይ ጥናት ያደርጋል። የኛ ሀገር ብቻ ሳይሆን የብዙ ሀገሮች ህዝቦች ታሪክ በቃላዊ መንገድ ሲተላለፍ ኖሯል። ለእነዚህ ቃላዊ መረጃዎች ትኩረት በመስጠት ታሪካችንን የማሟላት ሳይንሳዊ ስራ መስራት አለብን። ቃላዊ መረጃዎችም፣ የሆኑ ጽሁፎች መረጃዎች በእኩል መንገድ ሊመረመሩ፣ ሊጣሩና ሊገነዘቡ ይገባል። አንዱን ከሌላው ማስበለጡን ትቶ አንዱን ከሌላው እያዛመዱና እያነጠሩ መሄድ የተሻለ መንገድ ነው። ይህም ጥናት ቢሆን እየተሟላ ይሄዳል እንጂ በአንድ ጊዜ አይጠናቀቅም። ስለዚህ የማንም ታሪክ በተሟላ ሁኔታ ሊመዘገብ ወይም ሊታወቅ አይችልም። ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ታሪክ ያልሰራ ሰው የለም። የሁሉም ማህበረሰብ ቀርቶ የአንድ ማህበረሰብ ሁሉም አይነት ታሪክ አልተመዘገበም። የታሪክ ጥናታችንም ሁሉንም ህዝብና ሁሉንም አይነት መልክ ገና አላካተተም። ስለዚህ ሁነኛ መፍትሄው የታሪክ ጥናታችንን በማበረታታት ሁሉንም አይነት ማህበረሰብ የታሪክ መልኮች እንዲዳሰስ ማድረግ ነው። የኢትዮጵያ ታሪክ የሚባላለን ግን የተሟላ አይደለም። መቼም ደግሞ አይሟላም። እየተሟላ መሄድ ግን ይችላል። ለዚህ ደግሞ የታሪክ ጥናት መስክን ማበረታታት ነው። በተለይም የጥናት መስኩ ላላዳረሳቸው የማህበረሰብ ክፍሎችና የታሪክ መልኮች ትኩረት እንዲሰጥ ማድረግ ነው። ትርክቶች ታሪካዊ ክስተቶችን ባህላዊ፣ ኢኮኖሚያዊ፣ ፖለቲካዊ ተሞክሮዎችን ተንተርሰው ከአንድ ትውልድ ወደ ሌላው ትውልድ ይተላለፋሉ። እነዚህ ብሔራዊ ወይም የወል ማንነት መሰረት ያደረጉ ትርክቶች ጀግኖችን፣ ጠላቶችን፣ የበፊት የጀግንነት የጦር ወይም የጭቆና ዘመኖችን፣ የሥነ ጥበብና የሥነ ጽሑፍ ውጤቶችን፣ ትዝታዎችን መሰረት አድርገው ተቀርጸው ይሰራጫሉ። ምዕራፍ 14 ትርክትና ህብረ ብሔራዊ አንድነት። እንደ ኢትዮጵያ ያለ ህብረ ብሔራዊነት ላለው ሀገር ህብረ ብሔራዊ አንድነትን ለማምጣት ትርክት ወሳኝ ቦታ አለው። ምክንያቱም የማህበረሰቡ አንድነት ከሃይማኖት ከቋንቋ ከባህል ወይም ከብሔር አንድነት የሚመጣ ሳይሆን ከጋራ እሴት ከጋራ ህልምና ከጋራ ታሪክ የሚመጣ በመሆኑ ነው። ወይም በቀላል ቋንቋ አንድነቱ ፖለቲካዊና ኢኮኖሚያዊ እድገቱ በመሆኑ ነው። ይህንን ህብረ ብሔራዊ አንድነት ለማምጣት ህብረ ብሔራዊነትን ከአንድነት ጋር አጣምሮ የያዘ ትናንትና አግባብቶ ለነገ የሚያሻግር ስትራቴጂያዊ ትርክት ይፈልጋል። ስትራቴጂያዊ ትርክት ማለት በተወሰኑ ተዋንያን በተለይም በፖለቲካ ሊቃናት አማካኝነት የሚቀነቀን የተግባቦት መንገድ ሲሆን አላማውም ለትናንት ለዛሬና ለነገ ወሳኝ የሆነ ትርጉም መስጠት ነው። የአንድ ትርክት እስትራቴጂያዊነቱ የሚታወቀው የረጅም ጊዜ ግብና የፖሊሲ አጀንዳ መሰረት ባደረገው አላማው ወይም ደግሞ የፖሊሲ አሻራ ለማሳረፍ በመቻሉ ብቻ አይደለም። ነገር ግን በድንገት ያልተፈጠረ፣ ታስቦበትና ታቅዶ የተቀመረ፣ ከአሁናዊ ሁኔታዎች በመነሳት እንዲፈጸም የተደረገ በመሆኑም ጭምር ነው። ስትራቴጂያዊ ትርክት የጋራ የሆነ ነገርን የሚያልምና በተወሰኑ ወሳኝ ጉዳዮች ላይ መግባባትን የሚፈጥር ነው። ስትራቴጂያዊ ትርክት ዋና አላማው ብዙሃ ማንነት ባለው ሀገር እነዚህን ማንነቶች በተወሰኑ ነገሮች ላይ በማግባባት ለነገ የሚሆን የጋራ ማንነት እንዲገነቡ አብሮ የመኖር ምክንያት እንዲኖራቸውና በነገው ጉዟቸው ላይ እንዲግባቡ ማድረግም ነው። ኢትዮጵያ ትርክት ሳይኖራት የኖረች ሀገር አይደለችም። ትርክቶቿ ግን ወደ ነገ ሊወስዷት አልቻሉም። ስለዚህም ነው ስትራቴጂያዊ ሀገራዊ ትርክት የማዘጋጃና የመግቢያ ጊዜ ላይ የምንገኘው። እስትራቴጂያዊ ትርክት ሊቀመር በሚያግባቡ ትናንቶች ላይ የሚመሰረት የተመረጡና የሚያግባቡ ቃላትን የሚጠቀም ማህበረሰቡ የራሱ አድርጎ ሊገዛው የሚችል ገዥ እንዲሆን በሁሉም አካላት ዘንድ የሚቀነቀን በቀላሉ በማህበረሰቡ ዘንድ ሊታወቅ የሚችል በተለይም ለተገዳዳሪ ትርክቶች መልስ ለመስጠት ሳይሆን ራሱን ገዥ ለማድረግ የተቀነበበ እሴቶችና ግቦች ያሉት ለመሆን ቢችል የተሻለ ነው። ቀዝቃዛው ጦርነት በኋላ የቻይና ዋና ስትራቴጂዋ ትርክት የሆነው የቻይና ተሃድሶ በዚህ መንገድ የተቀመረ ነበር። የቀዝቃዛው ጦርነት መብቃት፣ በምስራቅ አውሮፓና በምስራቅ እስያ የኮሙኒዝም የበላይነት ማክተም፣ የታያሚ ተቃውሞ መከሰት የቻይና መሪዎችና ሊቃንን በቻይና ጉዞ ላይ እንዲሰበሰቡበት አድርጓቸዋል። ቻይና ውስጥ አንድ ትልቅ ብሔርና ሀምሳ አምስት አናሳ ብሔረሰቦች ይገኛሉ። በሀብት በእውቀትና በአመለካከት ልዩነቶች እየሰፉ መጡ። ሁሉም ቻይናዊ በአንድ የኢኮኖሚ ስርዓት ማስተሳሰር የማይቻል ሆነ። ስለዚህም የቻይና የተሀድሶ ትርክት ተፈጠረ። የቻይና የተሃድሶ ትርክት የቻይናን የአምስት ሺህ ዘመን ታሪክ ጉዞ ስልጣኔና ለዓለም ያበረከተችውን አስተዋጽኦ የያዘ በዚህም የአምስት ሺህ ዓመት ጉዞ ውስጥ ቻይና የሚገባትን ሚና በኢኮኖሚና በፖለቲካ ረገድ እንዳትጫወት ያደረጋትን ገጽታ የገመገመ ዛሬና ነገ ምን ማድረግ እንዳለባት የተለመ ትርክት ነው። አንድ ቻይና የተለያየ የኢኮኖሚ ስርዓት የሚለውን አሰራር ያመጣው ይህ ትርክት ነው። ህብረ ብሔራዊነትን ለመቀበል እንዲቻል ብዝሃ ማንነትን የሚመለከቱ ህጎችና አሰራሮች እንዲኖሩ ተደረገ። አምስት ራስ አገዝ አካባቢዎችም ተቋቋሙ። ይህን የሚከታተሉ መንግስታዊ ተቋማት ተመሰረቱ። በዘመናዊ ሀገረ መንግስት የቆመችው ሌላው ሀገር ካናዳ ናት። ብዝሃነትን ከአንድነት አጣጥማ ለመጓዝ አንዱ ኃይል አድርጋ የተጠቀመችበት ትርክት ነው። ካናዳ እንዲያውም የካናዳውያን ትርክት ፕሮጀክት እስከ መቅረጽ ተጉዛለች። የጋራ ተጠቃሚ ታሪክ አለን። በታሪካችን ውስጥ ሁላችንም ልንረዳው የሚገባ የጋራ ህመምም አለን። እንደ ማንኛውም ሀገር ታላቅ መሆን እንፈልጋለን የሚሉ መሪዎችን የተከተለ ትርክት ነው። ዋናው ሀሳቡ አንዳችን ለሌላችን መኖር ይባላል። ይህ አስተሳሰባቸው ካናዳውያንን ያለፈውን ቁስል ሽረው፣ የነገውን ህልም ሰንቀው፣ የዛሬውን ችግር እንዲቋቋም አድርጓቸዋል። በሶስቱ ዋና ዋና ማህበረሰቦች ነባር ህዝቦች፣ ትውልደ እንግሊዛውያንና ተውልደ ፈረንሳያውያን መካከል በፌዴራሊዝምና ና በክልሎች መካከል በካቶሊኮችና በፕሮቴስታንቶች መካከል ወደ ካናዳ በመጡ ሀገሮች ትውልዶች መካከል ያለውን ግንኙነት ሚዛን ጠብቆ ለመኖር የሚያስችለው አንዳችን ለሌላችን ስንኖር ነው ብለው ያምናሉ። በኢትዮጵያ የትርክቶች እድገትና ፍልሰት ጤናማነት ይጎለዋል። በትርክቶቹ ዙሪያ ያሉን ልዩነቶች ካልረገቡና አንድ የሚያግባባንን ትርክት ካልቀመረን አደጋው ለሁሉም ነው። በአጼዎቹና በደርግ ስርዓት ላይ የነበረንና ያለን ትርክት ወደ ታሪክ ማህደር ካልተመለሰ ዛሬም ሆነ ነገ መነታረኩ ይቀጥላል። ለምሳሌ የአጼ ሚኒልክ የግዛት መስፋፋት እንደ አዲስ በመልካም ምድር አተልቋታል ወይም ወደ ቀደመ ሰፊ ግዛቷ መልሷታል። ይህ በየትኛውም የዓለም ክፍል የነበረ የጋራ ታሪክ ነው። በኢትዮጵያ የነበረው ታሪክ ከዚህ አይለይም። ይልቁንስ የግዛት መስፋፋቱ አድዋን የሚያክል አንጸባራቂ ድል አስገኝቷል። ግን ደግሞ ልንክዳቸው የማንችላቸው የታሪክ ጥፋቶችም ነበሩ። ከዚህ መንታ ገጽ ባለፈ የአጼ ምኒልክ የግዛት መስፋፋት የትርክቶች ሰበዝ የሚመዘንበትና አሁንም ለፖለቲካ ገበያው የሚውልበት አሰራር ሊኖር አይገባም ነበር። ይህንን ዘመን በተመለከተ ሊኖረው የሚገባውን የጋራ ትርክት ወስደን ሌላውን ለታሪክ ምርምር መተው ነው። ከዚህ ስብራትና ጥንካሬ ውስጥ ብዙ ትምህርት፣ ብዙ ብርታት፣ ብዙ ሀሳብ፣ ብዙ እኛነታችንን የምናጎላባቸው እድሎች አሉና አጽኖታችንም ለነሱ መሆን ይገባዋል። ኢትዮጵያ ውስጥ የተለያዩ ግዛቶች ነበሩ። በእነዚህ ግዛቶች ሁሉ የነበሩ ነገስታት፣ እነዚህ መሪዎች አያሌ የስልጣን ተግባራት እንደፈጸሙት ሁሉ ግፎችንም ሰርተዋል። ይህ የሁሉም መሪዎች ጠባይ ነበር። በጓቸውን ይዘን ክፏቸውን እየጣለን ካልሄድን የሚተርፍ አይኖርም። ታሪኩ ቢያልፍም እኛ ግን ልናሳልፈው ፍቃደኞች አልሆንም። ያለፈውን ካላሳለፍን ደግሞ አዲሱን መስራት አንችልም። በዚህ ታሪክ ስር የእኛ አባቶች ያቆሟትና የሰሯት ሀገር የእኛ ብቻ ነች በማለት ራሳቸውን ያለፉት አገዛዞች ወራሽ አድርገው ለማቅረብ የሚሞክሩም አሉ። ያለፈው ታሪክ የተለየ ብቸኛ ወራሽ የለውም። የኢትዮጵያ ታሪክ ነው፣ ደጉም ክፉም የሁላችንም ነው። እነዚህ ሰዎች ታሪክ በታሪክነቱ እንዲቀመጥ አይፈልጉም። የዚህ ዘመን የታሪክ ምዕራፍ በሚዛናዊነት እንዲታይ የሚፈልጉም አይመስሉም። ያለፈውን ታሪክ ሁሉም የቅዱሳን ታሪክ ያደርጉታል። በሁለቱ ጎራ ሆነው ታሪክ የሚጎትቱና ትርክት የሚበጣጥሱ ሰዎች ዓላማም ሆነ የጠራ ሀገራዊ ግብ የላቸውም። የሚያኮራውም ሆነ በጉድለት የሚነሳው ታሪካችን የጋራ የእኛ ታሪክ እንዲሆን አይሹም ኢትዮጵያውያንን የሚያግባባን ለኩራቱም ለህመሙ እኩል እውቅና መስጠት ነው። ታሪክን መሰረት አድርገው የሚነገሩ ትርክቶች ዋጋ የሚኖራቸው በቀደመው ዘመን የተከወኑትን ወደኋላ ተጉዞ ምን ተፈጸመ፣ ለምን ተፈጸመ፣ እንዴት ተፈጸመ፣ የት ተከናወነ፣ መቼ ተከወነ፣ ምን ፈጸማቸው፣ ወዘተ የሚለውን በአግባቡ ተገንዝቦ መማር ሲቻል ነው። በቀደመው ዘመን ተከወኑ የሚባሉ ክዋኔዎች ሁሉንም የሀገራችን ህዝቦች መንካታቸውን ማመን ያስፈልጋል። በተረጋገጡም ሆነ ባልተረጋገጡ ጉዳዮች ላይ ድንጋይ ከመወራወር ወደ ራስ ትክክለኛ እውነት መመለስ ተገቢ ነው። የኢትዮጵያን ታሪክ እያሟለነው ነው መሄድ እንችላለን። አልተፈጸመም ወይም አልተካተተም ማለት የለም ማለት አይደለም። ሌላውን ለማካተትም የነበረውን መተው አያስፈልግም። ነገሩን ለታሪክ ባለሙያዎች በነጻነት እንስጥ። የእውቀት ዘርፍ በመሆኑ የውይይትና የክርክር መስክ ይሁን።